ብርድ የማይችለው አለት ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎ ግን ዘልቆ አልገባም ነበረ። የነገሩን ፍጻሜ ያይ ዘንድስ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀምጦ እሳት ይሞቅ ነበረ። መምህር ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሎሌዎቹ ጋር እሳት የሞቀ ነው። ወደ ወይኒም ወደ ሞስም ካንተ ጋር ለመሄድስ ተዘጋጀሁኝ፣ የተዘጋጀሁ ነኝ ብሎ የነበረው ጴጥሮስ በዛች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሎሌዎች ጋር ነበረ። በምድር ላይ እሳትን ልጥል መጣው ያለውን የመምህሩን የክርስቶስን ወንጌሉን እሳት ለሶስት ዓመታት ሲሞቅ የኖረው ጴጥሮስ በዚች ምሽት ግን ጊዜያዊ ምቾቱን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለ። መቼም በሕይወታችን ውስጥም ከእግዚአብሔር ጋር የምንጣላው ለሥጋዊ ደስታችን ስንል የምንጠጋቸው አንዳንድ እሳቶች በአንዳንድ እሳቶች ምክንያት ነው። አይነቱ ይለይ ይሆናል እንጂ አንዳንዳችን ያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን አንድ እሳት አለን። ጴጥሮስም ያደረገው ይህን ነበረ። ጴጥሮስ በዛ ጨለማ ወደ እሳቱ በሚጠጋው የእሳቱን ብርሃን ፊቱን በደንብ እንዲታይ አደረገበት። ለምቾት የተጠጋው እሳት አጋለጠው። ብርሃኑ በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከነሱ ጋር ነበር አለች። ልብ አድርጉ የጴጥሮስ እምነት የተፈተነውም በሴት ነበረ ሁለት ጊዜም የተፈረከረከው ሴፍ ባልታወቁ ጉልበት በሌላቸው ሴቶች ነበረ። ሴፍንና የጦር ዕቃንም ያላየው ጴጥሮስ በወንድም በወንድ እንኳን ሳይሆን በሴት ምክንያት እንዴት እስካደን ፍጹም ፍርሃትና ድንጋጤ ይዞታልና የገዳውም አንድ ጊዜ በወንዶች ምክንያት ሲሆን፣ ሁለት ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት ሲናገሩ። የአስካደችው ሴት በዚያ ግቢ ያላት የሥራ ድርሻ የገረድነት ብቻ ነው። ብትናገር ተሰሚነት ያላት ባለሥልጣን አይደለችም። ጴጥሮስን ግን አስደነገጠችው። ሊቁ ርቱዐ ሃይማኖት ጴጥሮስን በጴጥሮስ ድንጋጤ ተደንቆ ይጠይቃል እንዲህ ይላል ቁመቷ ሁለት ክንድስ በማይሆን በዝችስ አገልጋይ ፊትስ እንዴት ትደነግጥ ዘንድስ በዚች ገሊትም ባንተ ላይ የወረደው ምንድን ነው ርቱዐ ሃይማኖት ምዕራፍ አስራ አራት ቁጥር ሦስት ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባልም ሐዋርያውያን ሐዋርያውን ሐዋርያውን ማስካዳቸው ነበር። ስለዚህም ጴጥሮስ በፍርሃቱ ኑ የምትይውን አላውቅም አላስተውልም ብሎ ጥያቄውም ጭምር እንዳልገባው አድርጎ ካደ። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያው ዶሮ ጩኸት አልተሰማውም። ሁለተኛ ጊዜ ሌላይቱ ገረደስ አይታው ይሄ ከኢየሱስ ጋር ነበር አለች። ሌሎችም ሰዎችም ተናገረች ለሌሎች ሰዎችም ተናገረች። ወታደሮቹም ቃሏንም ሰምተው በአንድነት ሆነው አንተ ከደቀ መዛሙርቱ አንዱ አይደለምን? ብለው መወትወት በመወትወት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ ይላል ዮሐንስ ምዕራፍ 18 ቁጥር 25 ላይ ከአንድ ሰዓታት ቆይታ በኋላ ግን ጴጥሮስ ሁሉን ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጠያቂዎቹም የአነጋገር ቃናውንም አይተው ለይ አይተው ከገሊላ የመጣ የገጠር ሰው መሆኑን የናዝሬትም ከለገ ናዝሬት ገሊላ ኢየሱስ ደቀ መዛሙርት አብዛኛዎቹ ከገሊላ ሰዎች መሆናቸውን አስተዋሉ። ይሳ አበቃ ጴጥሮስ በጌቴሴማኒ አትክልት አተክልት መካከል ጆሮውን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰውም ባተክልቱ ከእርሶ ጋር አይችህን አልነበረም ብሎ አፈጠጠበትም። አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑን ጌታን ጨርሶ እንደማያውቁ ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰውየውን አላውቀውም በማለት ይረግምና ይምል ጀመረ። አንተ ያው የእግዚአብሔር ልጅ ነህ ብሎ የመሰከረለት ክርስቶስን ሰውየው ብሎ ጠራ። ሊቀ ቅዱስ አምብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት ስለ ሰውነቱ ግን ሰውየውን አላውቀውም ብሎ ካደስ ሲል አብራርቶታል። በመለኮቱ አምኖ የመሰከረው ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም። አንተ አለት ነህ ተብሎ የተመሰገነው ታላቁ አለትም በብርድ ምክንያትም በአይሁዶች ሎሌዎችና ገረዶች ጥያቄ ተሰነጠቀ። የመንግስት መክፈ የመንግስት ሰማያት መክፈቻ የተሰጠው ጴጥሮስ በዚች ምሽትም ቁልፉን በእጁ ይዞ በሩን ግን አላውቀውም አለ። ጴጥሮስ የካደው ኢየሱስ አምላክ አይደለም ወይም ክርስቶስ መሲያ አይደለም ብሎ አልነበረም። የካደውን የክርስ ደቀ መዝሙር አይደለውም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራን ተቀብሎ ሞቷል። ጴጥሮስ ግን በዚህ ምሽት ክርስቶስን ተከታይ መሆኑን በፈታቸው በፊታቸው ለመግለጽ ፈራ። ጴጥሮስን፣ የጴጥሮስ መካድ እንደ ይሁዳ መካድስ የክፋት የመነጭ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የካደ ሲሆን፣ ጴጥሮስ ግን ምንም እንኳን በአፍም በልብም መካድያ ያው መካድ ቢሆንም እንኳን የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴና ጌታ ብላቴን ጌታ ህሩይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን የካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ስጋውን እና ነፍሱን በጽኑ መጋደል ተጋድሎ ስለ ፍርሃት ስጋውን ድል በመሆን ጌታውን አላውቀውም ብሎ በአፉ ብቻ ተናገረ እንጂ ጌታ መሆኑን የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራተ ተርበደበደ፣ ዘላበደ አታለለ ማለት ይበቃ ነበር እንጂ ካደ ማለት ግን አያደርስም ብለዋልም። ከእሳቸውም አስቀድሞም ታላቁ ቅዱስ ባሲሊዮስም እንደ ጴጥሮስ ያሉትን ከይሁዳ አይነቶች ሲለይ ሲለይ ድክድም በድካም የወደቁ እና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላቆም ሲል ይምልና ይራገም ነበረ። እንግዲህ መሐላው ሕያው እግዚአብሔር ሰውየውን አላቀውም ማለት ሲሆን እርግማኑ ደግሞ ሰውየውን አላቀውም እንደሆነ እንዲህ ያደርገኝ እንዲህ ጨምርብኝ ማለት ነው። ሕያው የእግዚአብሔር ስም የጠሩ ሕያው የእግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክደትን መንገድ አንዴ ከተጀመረ እየባሰ እየባሰ እየጨመረ የሚሄድ መሆኑን በዚህ መረዳት ይቻላል። ኢየሱስ ዘወር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ የሚያደርበትን መንደር ቤት የተወሰደ ነበረ። ጴጥሮስ ሰውየውን አላውቀውም እያለ ሲምርና ሲገዙት ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስ ዛሬ ዶሮ ሳጮ ሦስት ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰም። የዋው ጴጥሮስ በሎሌዎቹ ተከቦ ሰውየውን አላቀውም እያለ የሚያስረዳበት ሰዓት መምሩ ክርስቶስ ዘወር ብሎ ተመለከተው ጴጥሮስ ሦስት ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቀሃለሁ ሲል ዘወር ብሎ ተመለከተው። ክርስቶስ እንዲታሰር በአይኖቹ ተመለከተው። ጴጥሮስ ወይ አላታውቀኝምን ከገሊላ ባህር አሳ ስታጠምድም የጠራሁ፣ በባህር ላይም እንድትራምድ ያደረግኩ፣ ከአሳ ሆድም ውስጥን ገንዘብ አውጥተም ለእኔና ለአንተ ግብር ክፈል እያልኩ፣ ከሰዓታት በፊትም እግርህን ያጠብኩ እኔንስ አታውቀኝምን የሚሉ አይኖቹ ጴጥሮስን ተመለከቱት። ጴጥሮስ በካደበት በዛች ቀስበት የጌታ አይን ሊሲመለከት ምን ተሰምቶት ይሁን? እስኪ ል ድረስ እስከ ልቡ ድረስ ዘልቀው የሚያዩትም አምላክ አይኖችም ለዚህ ሐዋርያ ምን ምልክትን ይናገ ተናግረው ይሁን? ይህንም ሐዋርያ አገኝቶ ግን ጠይቆ በነገረን እሱ ያየውን ጌታ ከሦስት ጊዜ አልፈን ሶስት ሺህ ጊዜ ሀጢታችንን ለከደነው ለኛ ምን ምን ጠይቁ በነገረን፣ ማን ጠይቁ በነገረን። እንደ ጴጥሮስን ክደው ዘውር ዘውትርም የሚያዩን ጌታ ማየት ስለተሳነን እኛ ለጌታችን አይኑንም ምልክት ማን ጠይቁ በነገረን፣ የአይኑን ምልክት ማን ጠይቁ በነገረን። ጴጥሮስ የጌታን አይንን ባየበት ቅጽበት ልቡ ድረስም የሚዋጋው በሐዘን የሚያቃጥለው ጸጸትን ተሰማው። የጌታ አይኖች በቁጣ የተሞሉ አልነበሩም። ጴጥሮስ ግን በጸጸት ጦር ልቡን የሚወጉት ሆኑ። ደግሞ ያልተሰማው ዶሮ ጩኸትም፣ አሁንም ዘልቆ ተሰማው። ሌሎችም ቢክዱ እኔ አልክድም ብሎ ተናግሮ ሶስት ጊዜ መካዱን ሳሰበ ከሁሉ ይልቅም ስወደው ከሁሉ ቅድሜ ከደው ብሎ ተገነዘበ፣ ተንበገበገ። ስለዚህም ለክደት ያደረገው እሳትም የሚሞቅበት ግቢ በህሊናው አይን የጌታን አይኖች በህሊናው ጆሮ የዶሮ ጮት የሰማ ወጣ። ከአጥር ውጭ ወጥቶ ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ ድንገት ፈርቼ ነው የካርኩ ሌሎችም ሊያዋክቡኝ ነው እያለ ይቅርታ አልጠየቀም። አለቀሰ እንጂ ይቅርታ አልለመነም። ምክንያቱም እንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታ አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋው ጴጥሮስ ቃል ሳይተነፍስ ጨለማ ውስጥም ብቻው ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰም። ጌታችን ሆይ ወደ እኛም ተመልከት፣ ስላጠተችንም እንድናልቅስ አድርገን ይላል ሊቁ አክሎም እምባ በእርግጥ ኃይል አለው። የሰው ልጅ ኃይሉን እግዚአብሔር የሚያሸፍነው በእምባው ነው። የሰው ልጅ ኃያሉን እግዚአብሔር የሚያሸንፈው በእምባው ነው። እግዚአብሔር እግዚአብሔር የሚያለቅሱ አይኖች ላይ አይጨክንም በፍጹም ጸጸትም የምታለቅስን ነፍስ አይቶ እግዚአብሔር አውኮኛል አይኖችን ከኔ መልሽ ይላል። ስለዚህ እንዲህ አይነቱን እምባ ለፈሰሰ ለግቤ ጌታችን አይነት መታየት ይፈልጋል። ጴጥሮስ እምባ ውሃ ክደቱንም አጠበው። ይህንን እምባ እንዲሰጠንስ በአባቶቻችን በእናቶቻችን እምባ በራስዎ በቤተ ክርስቲያን ቅጽር ውስጥም ተሰብስበን ወደ ጴጥሮስ አምላክ እንዲያል ዘውትር ጥሎታችን ላይ እንጮኋለን። አቤቱ በደሌን ነውሬንም የሚያጥብን እምባ ስጠኝ። አቤቱ አንተን የሚያገለግልን እምባ ስጠኝ። አቤቱ የሚያቃጥልን እምባ ስጠኝ። አቤቱ ከአይኔ አፍስሶ ፈሶ አካሌንም እድፍም የሚያጥብልኝንም እምባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ አንተ የተቀበልከውን ጽኑ ለቅሶ እንዳለቀስ እንደ ጴጥሮስም ያለ እምባ ስጠኝ። አቤቱ እንደ ባህር የምትፈስ እምባ ስጠኝ። የሚያቋርጥ የእምባን ጎርፉ አፍስስልኝ፣ ይላል ውዳሴ አምላክ ዘእሁድ። ቀጣይ ደግሞ ለምሳ የሚቀሰቅስ ዶሮ ሚለውን እናሰማለን።